ነ ኤልፎን አርገሻል ማሬ አላረኩም ኧረ ምንድን ነው የሆነ ድምፅሽ ሩቅ ይመስላል ሩቅ ብዙ አይሰማም ጮክ ብያለሁ እኮ እሺ እኔ እናዳምጣለን ይሰማችኋል ጋይስ ድምፁ አይሰማል ሜንበር ሁኑ ሜንበር ሆኑ እሺ ጀምሪን አርዲ እሺ እሺ ሀቡዬ እኔ የምነግርሽ ታሪክ የእናትና የአባቴን ነው ይቻላል ይቻላል እሺ፣ አብዬ። እናትና አባቴ የተተዋወቁት እናቴ አባቴ ወደሚኖርበት ሀገር ለስራ ሄዳ ነበረ ነበር። ይሰማላ ድምጼ ማሬ? አዎ፣ ጀምሬ በቃ እንዳታቆሚ፣ አስሬ እየመሀል መሀል ላይ እየቆምሽ ይሰማል እንዳትዪ እሺ። እሰማል አልተሰማኝ፣ እራሴ አይሰማም እልሻለሁ። እሺ አብዬ እናቴ አባቴ ወደሚኖርበት ሀገር ሄዳ ሞዞ የሚባል ካወቅ ኢትዮጵያ ውስጥ ወደዛ ሀገር ሄዳ ነው የተተዋወቁት፣ እና እናቴን አባቴ ካለ ፍላጎቷ ነበር ያገባት፣ አስገድዷት ማለት። ከዛ በኋላ በቀስ በቀስ እንትን ወደደችው፣ ታላቅ እህቴን ወለደች እና ማለት ሀብት አገኙ፣ ደና ሆኑ፣ ግሮሰሪ ምናምን ከፈቱ በሰላም እየኖሩ እኔ የተወለድኩኝ። ከዛ እንትን አለ አባቴ በጣም ዱብዬ የሆነ ያጨሳል፣ ምን ይላል ምናምን። በጣም እናቴን ሲያስቸግራት እናቴ እኔን ትታበት ታላቅ እህቴን ይዛ ወደ አዳማ ወደ ቤተሰቦቿ ጋር ሄደች እና ወደ አረብ ሀገር መጣች፣ ወደ ዱባይ ማለት ነው። ከዛ ወደ ዱባይ መጣች እና ዱባይ አራት አመት ሰራች። አባቴ እኔን በጣም በችግር በዛን ሰዓት አራት አመት እሷ በሄደች ሰዓት ያለንን እቃ እየሸጠ ነበር እኔን ያሳደገኝ ማለት በጣም በችግር ነበር እኔን ያሳደገኝ። እና እናቴ ደግሞ በቃ አረዳኝም ነበር አደውልልኝም ነበር፣ ግን በችግር ውስጥ ስለነበረች ነው እሷ እንደዚ ያላረገችው ማለት። እዛ አባቴ በቃ እንደማበድ ነገር አለና በሊቢያ አድርጎ ወደ አውሮፓ ለመግባት በሊቢያ አድርጎ ሄደ ማለት ነው። አጠር አጠር እያረኩልሽ ነው የምነግርሽ። ወደ ሊቢያ ሄደ። ከዛ መሀል መንገድ ላይ ሲደርስ ብር እንትን የለው መሰለኝ ከዛ ለእናቴ ያስደወለ እና እናቴ አራት ዓመት የለፋችበትን ብር ላከችለት። ከዛ አለፈ፣ ወደ አውሮፓ ገባ። ከዛ አውሮፓ እንደገባ በቃ አውሮፓ ስለገባሁኝ ወደ ልጆች ተመለሽ እና እኔ እረዳችኋለሁ፣ ልጆችን አሳድጊ አላት። እና ስመጣ በስትክክል እንደ ድሮ እንኖራለን ብሎ ወደ ኢትዮጵያ ተመለሰች እናቴ ምንም ብር ሳትይዝ ማለት እሱ ከዛ እዚህ መታች ጭኛን እያስተማረችን እኔንም እህቴንም በስትክክል ምንም ብር የላትም ከዜሮ ተነሳች ማለት እናቴ በጣም ጎበዝና ጠንካራ ነች ከዜሮ ተነሳ መኖር ጀመርን ዘጠኝ አመት ሙሉ እሱን እየጠበቀችው ወደ ኢትዮጵያ መጣሱ ከዘጠኝ አመት በኋላ ማለት ነው። አይደውልም፣ ምንም አይልም፣ ግን እሷ ተስፋ ስለሰጣት እየጠበቀችው ነበር። ከዛ መጣ ወደ ኢትዮጵያ። ከመጣ በኋላ ሌላ ሚስት ይዞ ነው ወደ ቤት እናቴ። ቤተሰቦቹ ጋር ነበር የምንኖረው እኛ ማለት እናቴም፣ ከአረብ ሀገር መጣ ምንም ስለሌላት የምትከራይበት ምናምን፣ ወደ ኢትዮጵያ ስትገባ ቤተሰቦቹ ጋር ነበር የአባቴ ቤተሰቦች ጋር ነበር የተቀመጠችው። እና ሌላ ሚስት ይዞ መጣ አባቴ ማለት ከአውሮፓ ሌላ ሚስት ይዞ መጣ። ከዛ በቃ እናቴ ምን አይነት ነገር ሊሰማት እንደሚችል በጣም ከባድ ስሜት ነበረ በሰዓቱ እና እንደማይፈልጋት ምናምን ሽማግሌ ሰብስቦ ተናገረ እና ለምን እንደዚህ ያደረክ ብላ ስጠይቀው ልበቃልሽ ፈልጌ ነው ያኔ ትተሽን ስለሄድሽ አላት። ከዛ እናቴ በጣም ተጎዳች እና የሆነ ቤት ነበረን ድሮ ግሮሰሪ ግሮሰሪ ነው፣ ለንግድ የሚሆን ቦታ ነው። እዛ ቤት ውስጥ አዲስ ምናምን መኖር ጀመረነኛ ማለት ከዛ እሱ ቤተሰቦቹ ሌላ ሚስት አግብቶ አሪፍ አድርገው ተቀብለውት ምናምን ሄደ። ሲሄድ በቃ ችግር የለም እኔ ኃጢያት እንዳይሆንብኝ እረዳሻለሁ፣ የሚያስፈልግ ነገር አረግልሻለሁ ምናምን አላት። ሱቅ አላት፣ እናቴ አሪፍ ሱቅ አላት። እና እኔ እሱን እየሰራች እየሰራች ትንሽ ችግር ተፈጠረ። እናቴ በብሄር ችግር ተፈጠረ፣ እዛ ሀገር ማለት ነው ያለንበት ሀገር በብሔር ችግር ሲፈጠር እናቴ

ሌትስ እናርዲ ጀምሪ፣ እናቴ እናቴ ብለሽ ጀምሪ። አባትሽ እናትሽን ይሄንን ያደረኩት አንቺን ልበቀልሽ እዛ ኔ ትተሽን ስለሄድሽ ነው። እኔ እንደዛ ያደረኩት ከዛ እናቴ ማለት እኛ ተማሪ እያለን ነበርና የግል ነበር የምንማረው፣ እና ቸገረኝ። እና የሆነ ጊዜ እኔ እንደውም አዲስ አባትን ስጠይቀው ማለት መን ካለ ስንትና እንትን በያለ ሌላ ነገር እንትን በይ እንጂ እኔ አረዳችሁም ማለት ማለት እያየሁኝ ነበር፣ ኮሜንት አሁን እያየሁኝ ነበር። እና የሚያውቁም ሰዎች አሉ መሰለኝ ኮሜንት እያረጉ ነው። አዎ፣ ግን ኮሜንት አትይ። እና ሀሳብሽን ብቻ ነገሪኝ። ኮሜንት አትይ። እሺ፣ እንደዚህ ስልክሽን ከያሸው ግድግዳ ወይ ጣራ እያየሽ አውሪ። ኮመንት እያየሽ አታውሪ ከዛ እናቴ ማለት እንትን ተፈጠረ ችግር፣ በብሔር ችግር ተፈጠረ እና ያለንበት ሀገር እኔ አገባሁኝ እኔ አግብቼ ባሌ ማለት ለባሌ አባቴ ባጃጅ ገዛለት። እራሳችሁ እንችላችሁ ኑሩ ብለውም ባጃጅ ገዛለን ማለት ነው። ከዛ በቃ አሁን እሱ ባጃጅ ስለገዛልን እኔ ከሱ በእርግጥ ምንም አንፈልግም ለእናቴና እና ታላቅ እህት አለች፣ ለእሷ ነው እንትን እንዲ እንዲያደርግላት የምንፈልገው ማለት ነው። ከዛ ችግር ተፈጠረ የሆነ በብሔር የሆነ ችግር ተፈጠረና እናቴ ተወሰደች ወደ ጫካ ወሰዷት ማለት ነው። ከዛ ለአባቴ ሲደወለት ስልኩን ዘጋ። ማለት እሱ እንደሚረዳን ነው እዛ ሀገር ላይ የሚታወቀው እሱ እንደሚረዳን ነው እንጂ እንደማይረዳን ማንም አያውቅም። እሱ በሚያደርገው ነገሮች ለእኛ እንደሚያደረግ ነገር ነው። ሰው ሁላም ያውቀው ማለት ነው። ከዛ ብር ብዙ ብር ተጠየቅን። ማለት እኔና እህቴ ብቻ ነን። ሌላ ማንም ራሱም ያዋራቸው ሰዎች የሉም ነበረ ቋንቋ ምናምን ስለማንችልኛ። ከዛ እናቴ እሱ ቃላት በብድር ብሩን ከፍለን ወጣች እናቴ ማለት ነው። ከፍለን ወጣችና ያላትን እቃ እንዳለ ሸጠን ከዛ ሀገር ወጣ ወደ አዳማ ገባች እናቴ። ወደ ቤተሰቦቿ ጋር ገባች። ከዛ እናቴ ወደ ቤተሰቦቿ ጋር ስገባ ቤተሰቦቿ ሊቀበሏት አልቻሉም። ለምን በስበይ ከአባቴ ጋር እንድትሆን አይፈልጉም ነበረ። ከአባቴ ጋር ለምን እንዳይሆን እንድትሆን ያልፈለጉት በሱ ምክንያት ያኔ ከአረብ ሀገር ባዶ እጅሽን የመጣሹ በሱ ምክንያት ነው ነው የሚሉት ማለት ሰርተሽ መለወጥ ትቺ ነበረ ብሏ፣ ቤተሰቦቿም አልተቀበሏት። የዛሬ ሳምንት ስመጣ ነበር ያዘዝኩት፣ ደረሰ ዛሬ አርባ አምስት። በጣም ነው የሚያምረው ይህ ስልክ። አመዳም ነው ማሬ። አዎ ስልክሽ እንትን ነው አመዳም ነው። ይሄኛው ካሜራ ያመዳም ነው። ለምን እንደሆነ በዛኛው ስመጣ ያምራል። አርባ አምስት ግራም፣ ሰላሳ ግራም ምናምን ነው ቀላል ግራም። ስትራሱ አይደለም። ይሄኛው ሀምሳ ሁለት ግራም ነው። ይሄ አርባ አምስት ግራም ነው።

የሚፈልጉ ሰዎች አሉ። በጣም ብዙ የጠየቁኝ ሰዎች ለዛ ነው ያሳዘዝኩት። ወርቅ ነው፣ ኦፍኮርስ ወርቅ። ዳንገታችን የለንም እንኳን ደወገባችን ካደረጉ በኋላ በጣም ብዙ ሰው ነው እያደረገ ያለው። አታቂ ባንክ ከማስቀመጥ ወርቅ ላይ ማስቀመጥ ማለት ነው በቃ ግራችን እንደማስቀመጥ ይጠሩት። ቤተሰብ ይሄው ነው። ወለ አንዱ ኦርደር ነው። እኔ ለሀቢባ ያው የማሳየት ሱ ስላለብኝ ነው። እሷ ገዛለሁ ኦፍኮርስ፣ በዛኛው ስልኬ ልላክልሽ እና እዩ በዛኛው ገዝቼ ልላክልሽ። ይሄኛው ስልኬ እንትን ነው፣ ችግር አለበት። ለምን እንደሆነ አላውቅም። ራስሽን በራስሽ ማስገባት ትችያለሽ፣ በሁለቱም ሞዴሬተር ስላለሽ ራስሽን በራስሽ እኮ ኢንቫይት ማድረግ ትችያለሽ። ሸሪ ምሻ ተቀልሻ በሁለቱም ሞዴሬተር ስላለሽ አግብታውት ብየዋለሁ። ምን አባቱ ሆነ? አባ አለው አለው አለውን ዋይ ፋይ ፉል ነው። ለምንድን ነው የሚቆራረጠው? እኔ ስመጠምንከ ይሄኛውን በጣም በጣም ሲ ው በጣም ሲነው ቦታ የለበትም። ባበሻ ቀሚስ እኔ እራሴ ነው ፊል እያደረግኩት እንደዚህ ፕሪንትድ ያለበት ላይ ሳይሆን በዙ ነገር ነው ባበሻ ቀሚ ባበሻ ቀሚ በጅንስ ራሱ ፋሽን ይመስለኝ ይህንን ደግሞ ይሄ ጅንስ ላይ ወርቅ ቀበቶ በጥቁር ጅንስ እና ምን ያደርጋሉ? ጥቁር ጥቁር ጅንስ ሙሉ ይሄ እንትን አላለም የሚባለው ይባለው ምንድነው ጀምሱት ጀምሱት

ይህንን አባቴ እንዴት አባቴ እንደወደድኩት አርባ ሰባት ትልቅ አይመስልም ግን አርባ ሰባት ግራም ብቻ ነው ያምር አለች። ለእኔ አለች ይሄ ፉል ሴቱ ፎርቲ ፋይቭ ግራም ነው። እንዴት አባቱ እንደሚያምር ይሄ ፉል ሴቱ ሰላሳ ዘጠኝ ግራም ነው። ዛሬ በዶላር አዛ ሳ ናናፊ መውጁድ በይፍሉዝ በጠረሻ አረሪም ስራ አታድርጊልን የሚገዛ እኮ ሰዎች አሉ ሀቡ አቡ ምን ሆና ነው ሉጣላት እንደ እኔ የሚገዙ ሰዎች አሉ እኮ ሁላ ምንድን ነው ሁላችንም ሁሉም ሰው እንደሌለው ምታስቡት አሁን ይሄኛው የእንትና ነው መ የምትባል ልጅ ናት ይሄዳል ነው እንዴ? በዛ ላይ ደግሞ ወርቅ ነው። ኔክስት የር ብሸጠው ጥቅም እንጂ ጉዳት የለውም፣ ባንክ ውስጥ ብሯን ከምታስቀምጥ አለሽ። አሁን መጣሽ፣ አሁን መጣሽ ማሬ። አያቱት ይሄ ሰው ኦርደር ነው ወዲ ዩዱ ኦርደር

እንደ እንትንነቱ እንደ ቀበጡነቱ አልተወደደም። በጣም ሲቀጥል ደግሞ በማዛንቲን ነው ያሰራው። ሶስቱን ይዣቸው እሄዳለሁ። አሁን አላየንስ ዱባይ ነው ባይነኝ እኮ ነው ያልመጣው። እሺ ታዲያ አሁን መቼ ለምትሄጁ ወደ እንትን ማታ ወደ ቤት ይሄዳለሁ ከዛ ኔክስት ዊክ ደግሞ እመጣለሁ እ ስንት ግራም እንደሆነ ገምች ይሄንን አስራ ሶስት ግራም ሰላሳ ሶስት ግራም ዘጠና ሶስት የአበሻ ዲዛይን እኮ ነው ማሬ የምን አስራ ሶስት ግራም እዚህ ጋር አይተሽ ነው ሶስት ይሄ ሰላሳ ሶስት ይሄኛው በጣም ምርጥ ነው እዩ ትልቅ ይመስላል እንጂ ግራሙ ትንሽ ነው አርባ ሰባት ግራም ነው ይሄ አርባ ሰባት ግራም ነው ይሄ ደግሞ ስንት ግራም? ይሄም እንደዛው ሀምሳ ምናምን ነው። ሀምሳ አምስት ግራም እኔ ግን የወደድኩት ይሄንን ነው። ይሄንን ይልሽ ለሌላ ሰው ራሱ በትልቅ ዝ ሰርችዋለሁ። ይሄ ያምራል። ይሄንን ነዚህ ወደድኳቸው። ይሄ በጣም ያምራል። ይሄ ራሱ ያምራል። ይሄንን ሸጭዋለሁ። ባለፈው እነዚህን በጣም ወደድኳቸው። አሁን ግራማቸው ራሱ ይልሽ ትልቅ ነው አይደለ? የሚመስለው እኮ ትልቅ ነው የሚመስለው ግን ስንት ግራም ነው ታቂያለሽ? አ ሰላሳ አራት ነጥብ አልባ ስድስት ይህቺን ቪዲዮ ሰርቼባታለሁ። ትንሽ ናት። አስራ ሦስት ግራም ሀያ አምስት ግራም ናት። አጠቃላይ ሀያ ግራም ነው። ይሄ ሰባት ግራም፣ ሀያ ሰባት ግራም ቀለበቱ አለው፣ ቀለበት አለው። እዛ ላይ ያበሻ ዲዛይን ይሄ በተለይ የትግሪ ዲዛይን በጣም ብዙ ይፈጃል። እንዲህ በጣም አምስት ግራም ስድስት ግራም ምናምን የለም። ይሄኛውን ደግሞ ቆይ ላሳይሽ። አሁን ደግሞ ዛሬ ቪዲዮ ሰራለሁ እያሰብኩት፣ በነዚህ ነው ይሄ ነው በጣም ነው ያለው። እነዚህ አሁን እንዳለ ላይት ወይት ናቸው።

ሚ ብቻ ይሄ አንድ ያበሻ ሙሉ ሴት እስከ ነሸዋሊያው እስከነ ጆሮ ጌጡ ይወጧልያማራአሉ ካለች ብር ይኖር ዬብር ሲኖርሽ ቅራቅሞ የባለውን ነገር ራሱ ትወጃለሽ። ይኛውምይሄም ያምራል፣ ይሄም ያምራል። እነዚህን አሁን ቆይ ዛሬ ቪዲዮ ሰራባችኋለሁ። ላይት ዌይት ስላላቸው ሰላሳ ግራም ምናምን አላቸው። እነዚህ አሁን ሶርቲ ግራም ናቸው። ይሄ ሰላሳ ሰላሳ ይሄኛውም አለ። እነዚህ ሰላሳ ግራም አስራ አምስት ግራም፣ እነዚህ የድሃ የሚባሉት ናቸው።

ሲመጡ አለኝ ታረግላችኋለሁ በቃ እያጣበስኩኝ እኔ ወደ አንቺ እልካለሁ፣ አንቺ ቀለበት ትሸጫለሽ። እሺ እዛ ወግ ማድረግ ያብቃችሁና እኔ ስፖንሰር ምን ሆናችኋለን? ጎልዳ ስፖንሰር ይሆናልሽ ተሰኛሽ። አዎ ሰልኝ ቤቴ ስገባ አሳያችኋለሁ። የምትፈልጉት ነገር ካለ አሜሪካ ካላችሁ ላረካው በቃ ትክ ብል አልኩኝ። እነዚህ መርቆቻችንራ ሰው እዚህ መጥቼ አ ጥቃቅንና እዛ ጥቃቅንና አነስተኛ ሸጭ ሸጪ፣ እዚህ መጥቼ ሳይ ወርቅማ ይሄ ነው እላለሁ። እዛ እዚህ ቀሚሱን ለብሼ ደግሞ አሳይሻለሁ። ይሄንን ወላሂ ይሄንን ነው በጣም ቦርጫ ምን ብትሆኚ በጣም ቦርጫ ም ሲያስቡ ቦርጫም ቢባል ቢባል ሴቶች ከዚህ ሚ ይሄንን እራሱ እንዳናይት አድርገው ይቻታለሁ። ከሱ ላይ ነው ያሰራውች ይችን በአመት ብር ገዛች። በጣም ቦርጫም ራሱ ብትሆኝ ትርፋለሁ። ከዚህ የበለጠ ቦርጫ ያለ ያለ የአንገትና የጆሮ ባለ 25 ግራሙ ስንት ነው? ሪምቻ የአንገትና የጆሮ 25 ግራም ባለ 25 3250 ድርሃም ማለት ነው። ማሬ አጠራቀሜ ባመት ቢሆን አንድ አንድ ግራም አጠራቀሜ ቦር ቦር ራሱ ገዛዋለሁ። እሪ ምን አይልሻለሁ። እንደ እነሱ እኮ ትንሽ ነው ግራሙ። አይ ይሄኛው 25 እኮ ይሄ ነው ማሬ ይህንን እኮ በመልቀበ ብሎ ይኸኛው አርባ አምስት ግራም ሀያ ግራም ነው የጨመረው ስለዚህ የሆነ

ከረስ ተቃጣቁኝና ቁርሴን ስላይስ ብሬድ በእንቁላል ምሳና ቡና ከጨረሽ፣ ፍሪ ከሆንሽ ቴንክ ዩ። እሺ ሩሃም፣ አሁን ኔትወርክሽ ሰርቷል። ቅድም ጥቁር ነበርሽ፣ ፕሮፋይልሽ አይታይም ነበር፣ ሙሉ ጥቁር ነበረ። ባልሽ መጣ? ማታ ነው የሚመጣው ዛሬ ማታ ለምሳሌ ዛሬ ማታ ይመጣል። እሺ ሩሃም፣ ነው የሚለው ሩሃም ወሬ የሚያቃጠር ሰው ይቦለካል። ለዛሬ ሶፊ ድሬ ምናምን የምትባየው ልጅ ለዛሬ በሚዩት አልፌሽ አለው። ነገ ግን ብሎክ ነው ማደርግሽ፣ ደግመሽ እንደዚህ ወሬ ካመላለስሽ። እኔ ወሬኛ ሰው አልወድም፣ አቃጣሪ አሽቃባጭ ምናምን አልወድም። ራሱን የሚሆን ሰው፣ በራሱ የሚተማመን ራሱን የሚወድ ሰው ወዳለሁ ሰርቻ ለ ቪዲዮ እሺ፣ ማሪ ላይቬን ስዘጋ ስወጣ ዲዩ ታደረግልሻለሁ። ነቃ እያውት ኮመንትሽን አይቸዋለሁ መልሽ ሄድሻለሁ። ሮሃማ ብዙ ታሪኮች አሉኝ አለች ስትል፣ አንቺ አንድ ሰው ሆኖች እንዴት ብዙ ታሪክ ሊኖርሽ ይችላል? ስላት እንደ ሰው ለች ኮ ብዙ ታሪክ ይኖረዋል ስትል፣ እውነትሽ ነው አሳምነሽኛል። እሺ ጀምሪ ከአንደኛው ነው ታሪክ ታልኳል። ኔትወርኳ መቀኛ ሆነባት፣ ኢትዮጵያ ስለሆነ ያለችው አስር ቀላት ተቸገረች። ሩሃም አሁንም መጓባት አስፈልጊ እናስገባሻለን ለምን በጣም ብዙ ለምኝሽ ነው የገባሁት አለች ለፍቅር ታሪክ ለምን ትለምንኛለሽ የገንዘብ እርዳታ ነው ወይ አልኳት አይደለም ብላለች ስለዚህ ሌላ የምክር እርዳታ ነው የምትፈልገው እንሰማታለን በመጣች ሰዓት እስከዛ ሌላ ሰይኳል